ከላሹ መምህር በምስራቅ አገራት የኦርቶዶክስና አንዳንድ የወንጌላውያን አብያተ ክርስቲያኖች የትንሣኤ በዓል ዕለት የሮማው ሊቀ ጳጳስ ፖፕ ፍራንሲስ ባለፉት አራት ሳምንታት በሕክምና ሲረዱ ቆይተው ከዚህ ዓለም ኒካም ማርፋቸው ቫቲካን አስታውቃለች። የጳጳሱ ዜና ዕረፍት የዓለም የዜና ማሰራጫዎች ሰፊ ሽፋን የተሰጠው ሲሆን የዓለም ሀገራትም የሐዘን መግለጫም ሲሰጡ ውለዋል። የካቶሊክ ሊቀጳጳስ የቤተ ክርስቲያኗ ራስ ከመሆን ባሻገር የምዕራባውያን ዘመናዊ ሥልጣኔ መገለጫ ምልክት ተደርገው የሚወሰዱ በመሆናቸው አዘኑ ቫቲካን ሳይሆን በሥልጣኔና በሀብት ቁንጮ ልዕለ ኃያላን ሀገሮች የሆኑት የምዕራብ አገራት ቤተ መንግሥት ጭምር ነው። ፖፕ ፍራንሲስ በለከፋቸው የሳምባ ምች ሆስፒታል ገብተው ሕክምና ሲረዱ ቆይተው የነበረ ሲሆን ህመማቸው መሻሻል በማሳየቱ ወደ መኖሪያ ቤታቸው መግባታቸውን ከጽሕፈት ቤታቸው የተነገረ ሲሆን ከአንድ ሳምንት በኋላ የው ጽሕፈት ቤት ማርፋቸውንም ተናግሯል። ፖፕ ፍራንሲስ የካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብቻ ሳይሆኑ የቫቲካን ርዕሰ ብሔርም ናቸው። ለመሆኑ ፖፕ ፍራንሲስ ማን ናቸው? ፖፕ ፍራንሲስ ትውልዳቸው አርጀንቲና ቦኖስ አይረስ ሲሆን በ1936 ዓመተ ምሕረት ነበር የተወለዱት እድገታቸውም በዙ ከተማ ሲሆን ትምህርታቸውን አጠናቀው የኬሚስትሪ መምህር በመሆን በግል ትምህርት ቤት በርካታ ዓመታት ያስተማሩ ሲሆን ማስተማሩን በመተው የምሽት ክበብ ቤት ውስጥ እንዴ ቦዲጋዱ ነው የሰሩ ሲሆን ከዛም በመቀጠል በአርጀንቲና የሚታወቀውን የኢየሱሳውያን ቤተ ክርስቲያን በመቀላቀል የቤተ ክርስቲያኒቱ ምመን ከመሆን ተነስተው የበላይ ጠባቂ እስከመሆን የደረሱ ሰው ናቸው። ከዚህም በተጨማሪ የኢየሱሳውያን ኮሌጅ ለረጅም ዓመታት ሃይማኖታዊና የሥነ ጽሑፍ ትምህርት ሲያስተምሩ እንደነበር ከታሪካቸው ለመረዳት ይቻላል። ከአስተማሪነታቸውም በተጨማሪ በአርጀንቲና የነበረውን የወታደራዊ ሥርዓት በመቃወም የታወቁ እንደነበሩ። በ1998 ደግሞ የቦነስ አይረስ ሊቀጳጳስ ነው የተሾሙ ሲሆን የሮማው ሊቀጳጳስ ዳግማዊ ጀምፖል በማረፋቸው ከ2013 ጀምሮ የሮማ ካቶሊክ ሊቀጳጳስ በመሆን እስከ ዕለተ ሞታቸው ድረስ ሰርተዋል። ባለፉት የሊቀ ጵጵስና ዘመናቸው በነበራቸው የቫቲካን ቆይታቸው በቤተ ክርስቲያኗ የሚወቀሱበትም የሚወደሱበትም ተግባር አላጡም። ፖፕ ፍራንሲስ በተቺዎቻቸው ዘንድ አጥብቀው የሚወቀሱ ከሹመታቸው አንስቶ የከላሽነት ባሕሪ አላቸው፣ ከአሜሪካ የስለላ ድርጅት ሲያዬ ጋር በጥምረት ይሠራሉ እያሉ የሚያሟቸው ሲሆን በተለይም የቤተ ክርስቲያኗ አምድ የሆኑ ህጎቿን ነቅንቀዋል ይሏቸዋል። ለዚህም እንደ ምሳሌ የሚያነሷቸው በአርጀንቲና እያሉ ከኤስኤ ጋር በመጣመር የአርጀንቲናን መንግስት እስከ መፈንቀል የደረሰ ህብረት ፈጽመዋል። በዚህም አርጀንቲና ከፍተኛ የሆነ ጉዳት አስተናግዳለች ይችላሉ። ሌላው እዛው አርጀንቲና ጳጳስ በሆኑበት ወቅት የተመሳሳይ ጾታ ጋብቻን የአርጀንቲና መንግስት እንዲፈቅድ ሰፊ ግፍት ሲያደርጉ ነበር። ይህም በህግ እንዲደግፍ በቤተ ክርስቲያኗን በግልጽ እንዲፈቀድ ለበታቾቻቸው ትእዛዝ ሰጥተዋል። የቤተ ክርስቲያኗ አገልጋዮችም በሴትና በወንድ ጥቃት ሲፈጽሙ ከለላ ሰጥተዋል በማለት ይወቅሷቸዋል። ጳጳሱም ሮም ከመጡ በኋላም እንደ ሰደድ እሳት በዓለም ዙሪያ የተፋፋሙ የተመሳሳይ ጾታ ጋብቻ ብቻ በቤተ ክርስቲያኗ አስተምህሮት ውጭ በሆነ መንገድ ዕውቅና የሰጡ ሌሎች ጥብቅ ሕጎችንም በማላላት የቤተ ክርስቲያኗን አገልጋዮች ነውረኛ አካሄድ በመደገፍ በቅዱስ ጴጥሮስ መቃብር ላይ የተሠራችውን ቤተ ክርስቲያን ነቅንቀዋል በማለት የሚተቿቸው ሲሆን ከዚህ ባሻገር የአሜሪካ ዲሞክራት ፓርቲ አቋሞችን በዓለም ዙሪያ ተሰሚነታቸውን በመጠቀም ተቀባይነት እንዲያገኙ ሰርተዋል ይሏቸዋል። በመሆኑም የትራምፕ አስተዳደር በለዘብ ተያያቸው ነበር ይላሉ። እረፍታቸው ሲሰማ ዶናልድ ትራምፕ በግዛቶቻቸውና በአሜሪካ ተቋማት የሀገሪቱ ባንዲራ ዝቅ ብሎ እንዲውለበለብ ትዕዛዝ መስጠታቸው ታውቋል። ጳጳሱ በዩክሬን ጦርነት እርቅ እንዲወርድ ተደጋጋሚ ጥር ቢያቀርቡም ከአንገት በላይ የሆነ ነው ያሏቸው ሲሆን በዓለም ዙሪያ ያሉትን ጦርነት ለመቅረፍ አልሰሩም ይሏቸዋል። አድናቂዎቻቸው በበኩላቸው ጳጳሱ ቤተ ክርስቲያኗ ኋላ ቀር የሆነ አስተዳደርን ወደ ተራማጅነት የቀየሩ፣ ቤተ ክርስቲያኗ በሀገራት ባህል ወቅት ተዛምዳ እንድትሄድ የሰሩ፣ በተለይም የሴቶችን እኩልነት በማቀንቀንና ችግረኞችን በመደገፍ ይታወቃሉ ብለው ይሟገታሉ። ለዚህም የድሆች ጳጳስ የሚል ስያሜ የሰጧቸው ሲሆን በተለይ ስደተኞችንና ጎዳና ተዳዳሪዎችን በመርዳት የድሆች ሸክም በማቅለል ከፍተኛ ሚና ተጫውተዋል በማለት ያሞግሷቸዋል። በሌላ በኩል የዓለም የአየር ንብረት ለውጥ ሳይታክቱ የደከሙ፣ የዓለም ሰላም የተሻለ እንዲሆን የበኩላቸውን አስተዋጽኦ ያደረጉ በማለት ያሞካሿቸዋል። ፖፕ ፍራንሲስ ብዙ ነቃፊም ደጋፊም ቢኖራቸውም ትላንት በሰማንያ ስምንት ዓመታቸው አርፈዋል። በመቶ ሚሊዮን ተከታዮች ያሏት የሮማ ካቶሊክ ቤተ ክርስቲያን በጳጳሷ ሞት ምክንያት ያዘነ ሲሆን የጳጳሱን ሞት ተከትሎ የጣሊያን የእግር ኳስ ሴሪያ ላልተወሰነ ጊዜ እንዲቋረጥ የተደረገ ሲሆን ቫቲካንም ርዕሰ ሊቃነ ጳጳስ ፍራንሲስ ቀብር ሮም በሚገኘው በቅድስት ማርያም ማጆር ባዚሊካ እንደሚከናወን እንገልጻለች። የቀብር ሌቱም ላለፉት 1300 ዓመታት በተሻገረው የቤተ ክርስቲያኗ ሥርዓት መሠረት ይከናወናል ተብሏል። ስለሆነም በመጀመሪያ አይሪሽ አሜሪካዊ ካርዲናል ኬቨን ፈረል ጳጳሱን ሞት በይፋ ያረጋግጣሉ የተባለ ሲሆን ካርዲናሉ የብር መዶሻ በመያዝ ሦስት ጊዜ የሞቱትን ጳጳስ ጭንቅላት ስማቸውን እየጠሩ በቀስታ ይመታሉ። ከዚያም አይሪሻዊ ጳጳስ የጳጳሱን የግል ክፍሎች አሽጋሉ። የቀብር ሥነ ሥርዓቱንም ያዘጋጃሉ። አይርሻዊ ጳጳስና በጣ የተመረጡ ሦስት ካርዲናል መራጮችን ያካተተ ቡድን አስከሬኑ ለሕዝብ ለማሳየት ወደ ቅዱስ ጴጥሮስ ቫዝሊካ የሚዘዋወርበትን ጊዜ ይወስናሉ። የጳጳሱ የአሳ አጥማጅ ምስል ያለበት ቀለበትና ሕጋዊ የእርሳስ ማኅተብ አላግባብ መጠቀምን ለመከላከል በሥነ ሥርዓት ይወግዳሉ። በመቀጠልም የዘጠኝ ቀናት የያዘን ጊዜ ይታወጃል። የቅብር ሥነ ሥርዓቱ ጳጳሱ ከሞቱ ከአራት እስከ ስድስት ቀናት በቅዱስ ጴጥሮስ አደባባይ ይካሄድላቸዋል። ተተኪውን ለመምረጥም ከጳጳሱ ሞት በኋላ ከ15 እስከ 20 ቀናት ባለው ጊዜ ውስጥ በሲስተን ቻፕል ጉባኤ ይሰጣል። ከ80 ዓመት በታች የሆኑ ካርዲናሎች በድብቅ ድምፅ ይሰጣሉ። ይህም አዲስ ጳጳስ ለመምረጥ ከሁለት ሦስተኛ በላይ ድምፅ ያስፈልጋቸዋል። ልዩ ኬሚካሎችን በመጨመር የድምፅ መስጫ ወረቀቶችን በማቃጠል ከቻፕሉ ጭስ ማውጫ ነጭ ጭስ ሲወጣ የተሳካ ድምፅ መገኘቱን ለዓለም ያሳውቃሉ። ጥቁር ጭስ ከወጣ ደግሞ ምርጫው አለመሳካቱን ይናገራል። ከሂደቱ በኋላ አዲሱ ጳጳስ በጴጥሮስ አደባባይ ለተሰበሰበው ሕዝብ ቡራኬ በመስጠት የመጀመሪያ ሥራቸውን አብለው ይጀምራሉ። የዛሬውን አበቃን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከዋይቢ ወሬ መልካም ብሩቀን